ሰው ትዳሩ ፈርሶ ሊደሰት ወይ ሊጨፍር ናም ሊወርቅ አይችልም። ይሄ ጤንነት አይመስለኛል። በዚህም ግንኙነት እግዚአብሔር ልታመሰግን በዚህም አራ፣ የመሰግንም ፍሬው አይ የመሰግንም ነው ምልህ እንዴ። በውስጥ እኮች ምን አይነት እርካሽ ሴት የረከሰች ሴትናት ነው የሚለው። ምክንያቱም የልጆች መሆኗ ያቃል፣ ባለት መሆኗን ያቃል። ስለዚህ ወዳና ፈቅድ ስከተል ከሰከሰች ድረስ እኔ እግዚአብሔርን ያመሰግናል ብዬ እኔ አላስብም ማለት ነው። በመቀጠል ደግሞ ሩታይ እንግዲህ ማታ በፈረንጁ ቤት ብቅ ብላ ማለት ነው። አንድ ሰው ትዳሩን በትኖ ትዳሩን ፈርሶ ሊቦርቅ፣ ሊደሰት፣ ሊጫወት አይችልም አለች። ትዳራችሁ ፈረሰ። እሩታዬ ፈረሰ። እኔ ከበላሁ እኔ ከተለወጥኩ፣ ሌላኛው መለወጥ አለበት። እኔ ከበላሁ፣ ሌላኛው መብላት አለበት። እኔ ከተለወጥኩ፣ ሌላኛው መለወጥ አለበት ብለሽ መሰለኝ እየዞርሽ ቪዲዮ እየሰራሽ የምትሸር ይችላቸው እውነቴ ነው ምለሽ ቤተሰብ ይሄ ነው ያለው ነገር ማለት ነው። ነገር ግን እኔ እንደ ማታ ጨጓራ የተቃጥለ አያውቅም። የተቃጥለው ደግሞ ትውልድን እየገደሉ ስለሆነ እዛ ሰፈር እንጂ በሌላ ነገር አይደለም። የትኛውም ሰው ሰርቶ ይለወጥ ሌላኛውም ሰው ሰርቶ እንዲለወጥ ያደርግ መብቱ ነው። እኔም አደርጋለሁ በቻልኩት አቅም ግን በዝሙት አይደለም። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቡድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እሩታዬ እንግዲህ ያመንኩት ሰው ሁሉ ይከዳኛል አለች የኔ እናት። ፈጣሪ ሽን ተማምነሽ መቆም ነው ያለብሽ። ፈጣሪሽን ማለት ነው ከፈጣሪሽ ውጪ ማንንም ተማምነሽ መቆም የለብሽም። እዚህ ጋ ማለት ነው ማንንም፣ እሺ፣ ማንንም ወይም ደግሞ የእናትሽ ልጅ ወይም እናትሽ፣ ከዛ ውጪ እናዲ ትርፍ ነው። ወንድም ቢሆን ትቶሽ ሄዶ ሌላ ያገባል። ይሄን እናምነሽ ተቀበይ። ስለዚህ ሰው ተማምነሽ እስከ መቼ ነው የምትቆሚ? በተደጋጋሚ ያመንኩትን ሰው ይከዳኛል ስትል ሰምቻታለሁ። እንዴት ብለሽ ነው ባዳን ሰው የምታምኘው? እንዴት ብለሽ ነው በዙሪያሽ ያሉ ሰዎች የምታምኘው? እናትሽ ነው አባትሽ፣ ወንድምሽ፣ እህትሽ ዛሬ በአሁኑ ሰዓት እውህትም ወንድምን ከሀዲ ሆነዋል። እሱም በስንት አንዱ ቢገኝ ነው እንጂ ማለት ነው። ሌላኛው ትርፍ ነው የኔናት። እሺ እና ውድ ቤተሰቦች እንግዲህ እና ፍሬው ራሱም በዚህ ህይወት ወይም ደግሞ ነገ ትዳር ብትይዝ ከዚች ሴት ጋር እግዚአብሔርን ልታመሰግን ነው ወይ ያለ ነበረ ማለት ነው አብርሃም። እውነት ለመናገር ትላንትና የሰራው ቪዲዮ በጣም የሚያሳፍር ቪዲዮ እኮ ነው የሰራው ማለት ነው። እሱም የሚያሳፍር እምላችሁ በተከበረ ሀገር ከቡታጀራ ወጣ ይላል። በነገራችን ላይ ቡታጀራ አይደለም ታውቃላችሁ፣ ይሄ ቡታጀራ አይደለም። ነገር ግን ያ ሰፈር የተከበረ ሀገር፣ ሽማግሌዎች፣ ትልልቅ ሰዎች የሚኖሩበት ሀገር ናት እንጂ ይሄ ወጣቶቹ ወይ ወጣጤዎች ናቸው እየገቡበት ያሉት እንጂ ጠቅላላ ሽማግሌ ናቸው ማለት ነው። እዛ አካባቢ ያሉት የድሮ ሰዎች ናቸው። ገባችሁ? ባህላቸውና ወጋቸው ጠብቀው የሚኖሩ ሰዎች ናቸው። ግን እዛ ሰፈር ባህልህና ወግህን በስርዓት ማስተዋወቅ ሲገባ አንተ ምን አደረግ? ይህች የረከሰች ሴት አጠገበህ አስቀመጥ። ከዚ ቪዲዮ ተሰራ ደግሞ አንዳንድ ልጆች ምን ትላላቸው? ሁሉም ሰው ሰርቶታል። መብታቸው ነው። እነሱ ብቻ አይደለም የሰሩት። ይሄ ቪዲዮ ያላቸው ልጆች አላቸው። እናማ ፍቅርና ፉአድ ሰርተውታል። ኦኬ፣ ፍቅርና ፉአድ ባልና ሚስት ናቸው። የልጅ አባትና እናት ናቸው አይደለ? ከዛ ውጪ ምን ምን ከማሰራች ፍቅር ከሌላ ባለትዳር ወንድ ባለትዳር ሆና ልጇን አስቀምጣ ከሌላ ባለትዳር ወንድ ተለጥፋ ቪዲዮ ሰራች፣ አልሰራችም አልሰራችም። ይህ ዝሙት አልሰራችም። አልጋ ላይ አልተኛችም። ቀጥሎ ደግሞ ፉአድ ሄዶ ከሌላ ሴት ጋር ተኝተዋል? አልተኛም። አልሰራም እኮ ሁለቱ ናቸው እሰሮች። እነሱ ባልና ሚስት ናቸው። የፈለጉት ቪዲዮ መስራት ይችላሉ፣ ብልግና እስካላሳዩን ድረስ ማለት ነው። ቀጥሎ ደግሞ ሀይሚ ጋር እንሄድ እና ሀይሚም ደግሞ ከፍቅረኛ ዋጋ ነው የሰራችው እንጂ ከሌላ ወንድ ጋር ተጋድማ አይደለም። ተግባባን። አይደለም እቺ ግን ምንድነው ያደረገችው? አብርሃም ባለትዳር ነው፣ ሚስቱ ርጉዝ ናት። እሷ ባለትዳር ናት፣ ሁለት ልጅ አላት። ታዲያ እዚህ ጋር መታ የምትሰራው ቪዲዮ ለእናንተ? ኧረ በፈጣሪ እናንተ አሁን የት እንሄድላችሁ? የት እንሄድላችሁ? ጌት ነው መጣችሁ፣ አልተባራችሁም እንዴ ማለት ክርስቲያን ከሆነችው መጽሐፍ ቅዱስ አታነቡም እንዴ? ሙስሊም ከሆናችሁ ቁርአን አታነቡም እንዴ? እንዲያርም ሀድራ ተከታተሉ። እውነት ተከታተሉ። ደግሞ ላይ ከምታደርጓቸው ሰዎች ነው የለሁበት። ምን እውነቴ ነው የምላቸው? አያገባኝም፣ አይደርኩም፣ መብታችሁ ነው። ወይልኩም ከፈጣሪ ጋር ተገናኙ። እንደዚህ አይነት ነገር ሲሰራና እኔ አይመለከተኝም። እኔ ንጹህ ቪዲዮ ሰርቶ ሲመጡ ላይክ አደርጋለሁ። ከዛ ውጭ ግን የምጠየቅበትን ነገር ላይክ አላደርግም። ይህንን አምናች ተቀበሉ። ምክንያቱም ቆሻሻ ተግበር ነው ይዘው እየመጡ ያሉት። አብርሃም ደግሞ በደንብ ድብና አድርጎ ነው የሚንቃት። እንደዚ ይህ ቪዲዮ ስትሰራ ከሱ ጋር የምሬ ነው ብላችሁ የእሱ ሚስት እኮ ከሌላ ወንድ ጋር እኮ እንደዚ ይህ ቪዲዮ እንድትሰራ እኮ አይፈቅድም አይፈቅድም። አልኳቸው እኮ አይፈቅድም፣ በጭራሽ ማለት ነው። ምክንያቱም ለትዳር ይፈልጋታል። ለዳር ሳይሆን ለትዳር ነው የሚፈልጋት። ሌላኛው ሴት ግን ጊዜያዊ ለዶላር ለምን ይፈልጋታል ማለት ነው። ባጭሩ ይሄ ነው ያለው ነገር። ስለዚህ ነገ ቀን ያገባታል ወይም ደግሞ ፍቅረኛ ሞች ይሆናሉ የሆነ ነገር ብላችሁ አስባችሁ ከሆነ ተሳስታችኋል። አብርሃምና ሩታ እኮ አንድ ላይ ነው ያሉት። አንድ ላይ ነው ያሉት ስትባሉ አታም ነው። ምን እናደርጋችሁ? እሺ፣ እንደውም ሩታ ራሱ ከዚህ ነገር ውጪ አብርሃም ከዚህ ነገር ውጣ። እውነቴ ነው የምላችሁ የአብርሃምም የሩታም ደጋፊ እውነት አታበረታታቸው በዚህ በቆሻ እንዴት መቃወም መቃወማት ታቆም እንዴ። ሩታ በእርግጥ ስትሰራ ብዬ ንጹ ቪዲዮ ነው ሰርተ እየለቀቀች ያለችሁ። ከእነሱ ጋር ከኤፍሬም ጋር ሰራች ንጹ ቪዲዮ ነው። ማነው ትናንትና ከመጣው እናንተ ፈረንጁ ከፈረንጁ ጋር ሰራች ንጹ ቪዲዮ ነው። ሰራችሁ ስትሸርትላቸው ራሱ የምር በቃ አፋችሁ ሞልታችሁ ራሱ ለመፈትፈትም ለማውራትም ለመናገርም ይመቻል። ይሄንንስ እዛ የተሰራው አዑዝ ቢላ እናንተ እናንተ እኔ እኮ ደህና ነገሩ የቡታጀራ ልጅ ያደለችን ጋይ ሰውነት አይደለችም። ምክንያቱም ኮንጎ በካልሱስ ለብሳ ነው የመጣችው። ስለዚህ ከሆ ከሆነ ገጠር የመጣች ከሆነ ቦታ ማለት ነው። ከሆነ እንደዚህ አሳዳጊ ወልዶ ያሳደጋት እቺ ቆሻሻ ከሆነ ሀገር ነው የመጣችው እንጂ ቡታጀራ ላይ የተፈጠረች አይደለችም። እንደ አብርሃም እራሱ ተገርሞ እያያት ነበረ። ትላንትና ስትጨፍር በተለቀቀው ቪዲዮ ያው ተገርሞ እያያት ነበረ፣ አፉን እያያዘ ማለት ነው። እናንተ ከነፈ እኮ ይህንን ያህል እንደው፣ አብርሃም ግን ነውር አነውረ የሚባል ነገር የለም። እንዳንተ ቤት አታፍረም እንዴ ማለት? ያንተ ሚስት ሌላ ሰው እንዲነካባት አትፈልግም። ያንተ ሚስት ከሌላ ወንድ ጋር እንድትጨማለቅ አትፈልግም። ታዲያ የሌላኛው ሴት ጋር ማባለጉ ጥሮ ነው? ደህና ነው፣ ለነገሩ ወዳና ፈቅድ አይደል የመጣችው። እልህ በላት እርገጣት፣ ሆኗት፣ ሂድባት፣ ስራባት፣ ሸቅልባት። እኔ ምን አገባኝ፣ አይመለከተኝም እና ብዙ ሰው ሰርቶታል እነሱ ብቻ አይደሉም የሰሩት ነው የምትሉ ደግሞ ስርዓታችሁን ያዙ እሺ ስርዓት የሚባል ነገር አለ ስርዓት አትጡ አበሾች ናችሁ ኢትዮጵያዊ ናችሁ እንደ ነጮች እኮ አትልከስከሱ ነጮች ሆናችሁ ነጮች አሁን ልክስክስ ናቸው ልክስክስ ራሱ አይገልጻቸውም ስለዚህ እናንተም እንደዛ ነው እየሆናችሁብን ያላችሁት ማለት ነው ገባችሁ እናንተ ኢትዮጵያ ውስጥ አንዲት ሴት ሁለት ልጅ ኖሯት ባለ ትዳር ሆና ከሌላ ባለ ትዳር ወንድ ጋር እርጉዝ ራሴታለች ለምንስ ይሁን? ለምንስ እንደዚህ ብርድ ልብስ ውስጥ ትገባለች እንዴ? ወይኔ በላቸው። እናንተ ቆራርጣችሁ የአብርሃም ፎቶ ያወጣችሁ ደሞ አላችሁ። እኔ በአፌ ሞልቼ አልናገርም፣ የምሬ ነው የምላቸው። እንደው እንደዚህ የተጋደሙበትን ቦታ ራሱ ቆርጣችሁ አውጣታችሁ የምትፖስቱ ሰዎች ጤነኛ አይደላችሁም። የምር ጤነኛ አይደላችሁም። ጤና ጤናችሁ ርቋችኋል። ጤና ርቋችኋል። እውነቴ ነው ምላችሁ። ይህ ጤና የራቀው ሰው ነው። እና አትፖስቱ እንደዚ ቆሻሻ ተግባር። እናንተ ማንነታችሁ ያስገምታችኋል። የምሬ ነው ምላችሁ። እኔ ብቻ ና እንትን የጫነው ቪዲዮ ላይ ካጠገቧለች መሰለኝ። ይሄ እንትን የተጋደሙበትን ማለት ነው፣ አሁን ያስገባውትን እውነት ነው ምላች ፍሬው እና ለማንኛውም ውድ ቤተሰቦች እንግዲህ ታረቅን ብለው ከታረቁ በኋላ ምናምን ያንን ቪዲዮ ይፖስት እና ከዛ በኋላ ከቤተሰቦች ዋጋ ትመጣለች እንጂ አሁን ከቤተሰቦች ዋጋ አትመጣም። ባጭሩ ማለት ነው። የምነግራችሁ ነገር ቢኖር ይሄ ነው። ማለት እርቅ ተብሎ እርቅ ይፈጠራል። ከዛ በኋላ ይሄ መልስ ፕሮግራም ምናምን ተብሎ እሱ ከተጨረሰ በኋላ ያው ከቤተሰብ ጋር ፍልቅልቅ ብላ ዘና ዝንጥ ብላ ትመጣለች ማለት ነው። ይሄ ነው ያለው ነገር። ያው እስከምትወልድ ድረስ ወጣወጣ እያለች ከቤተሰብ ጋር ቪዲዮ ትሰራለች ቤተሰብ እኔ ራሱ የተናደድኩኝ በቤቷ ለምን አትመጣም የሚለው ነገር ላይ ነበረ። ነገር ግን ይሄ ደግሞ ነገር አለ ማለት ነው። ማለት የመልስ ቪዲዮ አለ፣ የምን ቪዲዮ አለ። ያ ነገር ሳይስተካከል እርቅ ሳይ እርቅ ታረቅ ነው ተብለው እርቅ ሳይወርድ ያንን ቪዲዮ ሳይለቀቅ ምናምን ሳይጨረስ እንትን አይሉም በእናንተ ቤት። የምሬ ነው። ብላችሁ ብዙ ልጆች እናንተ ብቻዬን ነው የምትነቁት። ሁለት ዓመት ሆነው እኮ የነሱ ውሸትና ድራማ ሁለት ዓመት ማለት ነው። እሺ በሁለት ዓመት ውስጥ አንድ ሰው የሚነቃልጣ ለነገሩ ነቅታችኋል፣ ላላ ብዙ ልጆች ስማርት ሆናችኋል። የምሬ ነው፣ ጀግኖች በቃ ማንም አይደርስባቸውም። ጎበዞች ምን እንደሚሰራ ጠንቅቃችሁ ታውቃላቸው። ሩታም ደግሞ ከዚህ ከተጨማለቀ ነገር ውጪ አሳድጊ ሰውን። አሁን እርጂ፣ እውነት እርጂ። እኔ ብቻዬን በልቻ አልቀርም፣ ሌላኛውም ሰው እንዴ ለወጥ ፈልጋለሁ ብለሽ ነው አይደል የምትንገራቸቸው ከሆድሽ ልጅ እሱን። ጎበዝ ነሽ፣ ጀግና ነሽ። ግን ራስን ራስሽን ነገ ብትወድቅ የሚያነሳሽ የለም፣ ራስሽ ለራስሽ ምትደርሺ እንጂ።